አሰልጣኝ ዘሪሁን አመሰግናለሁ። በመሪው መድን ሽንፈት አስተናግዳቸዋል። እንዴት ነበር አጠቃላይ ዛሬ ጫዋ? ልጆቹ የሚችሉትን ማክሲመም ማድረግ ያለባቸውን አድርጓል፣ ግን ተሸንፈናል። ተጫዋቾች ማድረግ ያለባቸውን ሁሉ ነገር ሰጥተው ጌም ውስጥ ወጥተናል። በቃ ተሸንፈናል። ምንም ነገር የለም። ከረፍት መልስ ነው ግቦች ያስተናገዳችሁ ከረፍት በፊት ግን ጥሩ ለመንቀሳቀስ ሞክራችሁ ነበረ። ከረፍት በኋላ ያ ያልቀጠለበት ምክንያት ምን ሊሆን ይችላል? ምንም አይነት ችግር የለውም። ፈርስት ሀፍ፣ እንዲያውም ከፈርስት ሀፍ የሰከንድ ሀፉ ነው ቶሎ ቶሎ ወደ ጎል የደረስን በመንገዶች እነዛ ናቸው። ግን በቃ መሸነፍ ስላለብን ተሸንፋል። መሸነፍ ግድ ስላለብን ተሸንፈናል። ሌላ ምን ላይ ነገር የለም። ኮች፣ ምናልባት ፍጹም ቅጣት ምት ነው የመጀመሪያው ጎል የተቆጠረባችሁ፣ እዛ ላይ ቅሬታ ይኖራል? እኔ ምንም አልለም። ተሸንፈናል፣ በቃ ሽንፈት ብቻ ነው። ሽንፈት ማንም ስለሚያስደስት ያ ነው። ልጆች የማድረግ ያለባቸውን አድርገዋል። እኔም አመሰግናለሁ። አሰልጣኝ ገብረ መድን አመሰግናለሁ። መሪነታችሁን ያጠናከራችሁበትን ውጤት አስመዝግባችኋል። እንዴት ነበር አጠቃላይ ጨዋታው? ያው እንግዲህ ጨዋታው ለሁለታችን በጣም አስፈላጊ ከመሆኑ አንጻር ያው ጠበቅ ያለ ጨዋታ አለው። የሀይል ቅልቅል ጨዋታ ነው ያለው እንግዲህ እኛ የምንፈልገው የዛሬውን ጨዋታ ማሸነፍ ለወደፊቱ ላለን ቀሪ ጨዋታዎች በጣም ትልቅ የሞራል ስቅ ሊሆን የሚችል ስለሆነ ማለት ነው ልዩነቱን ከማስፋት አንጻር ማለት ነው አስፍተን በዚህ መልኩ መቀጠል እንፈልጋለን። ያንን በጣም ያስፈልገን ነበር ሶስት ነጥብ እሱን ማግኘታችን ደግሞ በጣም ደስተኞች ነው እና በአጠቃላይ እንቅስቃሴው ጥሩ ነው። በመጀመሪያው አጋማሽ ተመጣጣኝ የሚባል አልፎ አልፎ ተጋጣሚያችሁ የተወሰነ ጥቃቶችን ለመሰንዘር ሞክረው ነበር። ከረፍት መልስ ግን ሁለት ጎሎችን አስቆጥራችኋል። በመልበሻ ቤት የተለየ የተነጋገራችሁት ነገር ነበር? እንዳልከው አደለም። እውነት ለመናገር በማጥቃት አቴምት ያደረጉበት እንትን አልነበረም ሀፍታይም። እንደውም እኛንን አቴምት እያደረግን የነበረውን ነገር ግን ዝም የሀይል ጨዋታ በእያንዳንዱ እንቅስቃሴ በእያንዳንዱ እንቅስቃሴ ላይ እንትን ነበረው። ኮንታክት የፋውሎች ነበሩ። እሱሱ ትንሽ አግሬሲቭ ሆነው ተጫውተዋል። ግን በአቴምት ደረጃ እኛ ነው ብዙ አቴምት ያደረግ ነው ማለት ይቻላል። እንደው ነገር ግን የጠራ የጠራ ጎል የሚሆን ቻንስ መፍጠር አልተቻለም። ሰከንድ ሀፍ ያው እንግዲህ የቲሙን አቀራረብ አይተነዋል። አቀራረቡ ምንድን ነው እናውቀዋለን። ከመጀመሪያው ጀምሮ የሀይል አጫወት ተጫውቶ ልጆቹ እንዳይጫወቱ ኮንፈርት እንዲነስቶ ከዛ በኋላ ባገኙት ካውንተር አታክ መጫወት ነበረ። እሱ ትንሽ አልፎ አልፎ እያስቸግር ነበረ። እሱን ተነጋግረንበት ነበር የመጣ ነው። ግን በተቻለ መጠን እሱን ለመቆጣጠር ሞክረናል። ከእረፍት በኋላ ግን ይሄ እንትኑ በዛው ፔስ ሊቀጥል እንደማይችል እናውቀው ነበር፣ እና ያንን ነው የተነጋገር ነው። ስለዚህ ከዚህ በኋላ ጎል ማግባት እንደምንችል ያው ተጫዋቾቻችንም ለተጫዋች መልእክት ያስተላለፍኩት የሆነው እና በስርአት መጫወቱ ላይ ትንሽ ቁልፍ ተጫዋቻችን አሁን እንትን አድርገውብናል። በሀይል አጫዋወት እንደዚሁ እንደ ኦዜል ማለት ነው። ስለዚህ የግድ እሱ መቀየር ነበረብን። ከዚህ በተጨማሪም ሌላ አጥቂ መቀየር ነበረብን። እሱ አድርገናል። እሱ ለውጥ አምጥቶልናል ማለት ይቻላል። ከተከታያችሁ ባህር ዳር በ11 ነጥብ የራቃችሁበትን ውጤት ዛሬ ያስመዝግባችኋል። ይሄ ምን ይናገራል? የዋንጫውን አንድ እጅ ይዛችኋል ለማለት ያስደፍራል? እንደሱ እንኳን አያስደፍርም፣ ገና ነው። ምክንያቱም ከዚህ ቀሪ ጨዋታ አስር ነው። አስር ማለት ሰላሳ ነጥብ ነው። ኤኒቲንግ ካን ሀፕን በቃ ከዚህ በኋላ ያለው እኔ አውቀዋለሁ። ከዚህ በፊትም አስር ጨዋታ በተከታታይ አሸንፌ አውቀዋለሁ፣ መቀሌ ሁኜ ማለት ነው፣ ምን እንደሚመስል ማለት ነው። አስር ተጨዋታ ተከታታይ ማሸነፍ እንደሚቻል ያው ይናገራል፣ ከዚህ ቀደምም አውቀዋለሁ። ስለዚህ ሊሆን ይችላል፣ በማንኛውም ነገር ሊሆን ይችላል። ስለዚህ አሁን በሙሉ ማፋችን እንደዚህ ነው ማለት አይቻልም። ነገር ግን ያ መሪነታችን አጠናክረናል። ልጆቻችን ደግሞ ዊኒንግ ሜንታሊታቸው በጣም ጨምሯል። ስለዚህ ከዚህ በኋላ ያ ያሉት እያንዳንዱ ጨዋታዎች በጥንቃቄ ለመጫወት ጥረት እናደርጋለን፣ የምንችለውን ሁሉ እናደርጋለን። መሀመድ አበራ በየጨዋታው ጎል እያስቆጠረ ነው፣ ለቡድኑ ውጤታማነትም ቁልፍ ተጫዋች ሆናል። እሱ ላይ ያደረግከው የሰራህበት ነገር የተለየ ነገር አለ? ያው እንግዲህ እሱ ብቻ ላይ እሱ ላይ ብቻ አይደለም ብዙ ተጫዋቾች ላይ ብዙ ነገሮች ባላቸው ችግር ዙሪያ እንሰራለን። እንግዲህ ከብዙ ተጫዋቾች እድገት በስተጀርባ ያው የምታየው ነገር አለ፣ የምታውቀው ነገር አለ ግን ደግሞ ተጫዋቾች አንዳንድ ተጫዋቾች የመከተል የማዳመጥ አቅም ወሳኝነት አለው። የመሀመድ አበረራ ከዚህ ቀደም እንዳልኩት የመከታተል የማዳመጥ ነገሮችን በደንብ ረጋ ብሎ የማየት ሁኔታ አለው እና ምን ላይ እንዳለ ያውቀዋል፣ ምን መጨመር እንዳለበት ይገነዘባል። አንዳንድ ተጫዋቾች አሁን እኔ ትክክል ነኝ የሚል ነገር ከያዙ ነው የማይለወጡት። እና በጣም ጥሩ ነገሩ እሱ ነው። ሙሉ ለሙሉ ይሰጣል፣ ለአንተ ይሰጣል ና ለኔ እስከ ተሰጠኝ ድረስ በድክመቱ ዙሪያ በጣም ተአምራዊ የሆነ ለውጥ ያሳየበት አመት ነው ማለት ይቻላል ዘንድሮ እና አጠቃላይ እንደ አጠቃላይ ግን ለሁሉም ተጫዋቾች የምንሰጠው ነገር ነው የሰጠ ነው። ግን ልጁ ደግሞ ያለው ብቃት እዚህ ደረጃ ላይ የእኔ ብቻ ሳይሆን የራሱን ጥረት ጭምር ነው። አመሰግናለሁ።